በኮምባይነር የታገዘው የስንዴ ሰብል አሰባሰብ ምርትን ከብክነትና አርሶ አደሮችን ከተጨማሪ ወጪና ድካም ስለመታደጉ በምስራቅ ጎጃም ዞን ባሶ ሊበን ወረዳ አርሶ አደሮች ገለጹ። በወረዳውም ከማጭድ ወደ ኮምባይነር በሚል መልእክት በአንድ ጀንበር 24 ኮምባይነሮችን በማሰማራት የምርት ዘመኑ የሰብል አሰባሰብ ማስጀመሪያ መርሃ ግብር በልምጭም ቀበሌ ተካሂደዋል። ራይል ፍሬው የምስራቅ ጎጃም ዞን ባሶ ሊበን ወረዳ ልምጭም ቀበሌ አርሶ አደሮች ለግብርና ስራቸው ቴክኖሎጂን በስፋት ይጠቀማሉ። የሰብል ልማትን ከበሬ ትከሻ ላቀው በትራክተር ማረስና በኮምባይነር መሰብሰብ ከጀመሩ ዓመታትን አስቆጥረናል የሚሉት የልምጭም ቀበሌ አርሶ አደሮች የግብርና ቴክኖሎጂን ጥቅም በምርት ውጤት አግኝተ ነዋል ይላሉ። ለአርሶ አደሩ በጣም እየጠቀመውን ያለ ለምን ቢባል ዛሬ ይሄ ማሽን ባይኖር የበሬ ጉልበት አለ የሰው ጉልበት አለ ብዙ አስተዋጽኦ እና ብዙ እህል ውሃ ብዙ ነገር እየባተለን ያለ ነገር፣ ግን ይሄ ማሽን በአንድ ቀን መጣ በአንድ ቀን አይዶ አዘጋጅቶለት ይሄዳል። በትራክተር ማረስ ከፍተኛ የሆነ ጥቅም አለው። ከተለያዩ አሲዳማ አፈሮችን ይቆጣጠራል፣ መሬት ለምነት ይጠበቃል፣ የጉልበት ቁጠባ አለው። በቃ በትራክተር የታረሰ እህል አበቃቀሉም የተለየ ነው። አሁን የምስራቅ ጎጃም ዞን ግብርና መምሪያ ከማጭድ ወደ ኮምባይነር በሚል መሪ መልእክት የምርት ዘመኑን የሰብል አሰባሰብ ማስጀመሪያ መርሃ ግብር በዚህ የግብርና ቴክኖሎጂ በማሳ ላይ በሚር መሰመስበት በባሶ ሊበን ወረዳ ልምጭም ቀበሌ አድርጓል። በስነ ስርዓቱ የምስራቅ ጎጃም ዞን ና የባሶ ሊበን ወረዳ ከፍተኛ የስራ ኃላፊዎች ና አርሶ አደሮች በስፍራው ተገኝተዋል። በአንድ ቀን ተዘርቶ በሙሉ የግብርና ፓኬጅ ትግበራ እኩል የደረሰውን የስንዴ ሰብል አራት ኮምባይነሮችን በአንድ በማሰማራት መሰብሰብ ላይ እንደሚገኝ የሚገልጹት የባሶ ሊበን ወረዳ ግብርና ጽሕፈት ቤት አስተባባሪ አቶ አበባው ይታየው በሄክታር ከ60 ኩንታል በላይ እንደሚጠበቅ ያነሳሉ። እንዳጠቃላይ እስካሁን ባለው